በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በኅዳር አራት በስንክሳር ታስበው የሚውሉ ቅዱሳን ቅዱሳትና የወንጌል ንባባት ዘነግ ምስባክ መዝሙር ሠላሳ ስድስት ከቁጥር ሶስት እስከ አራት ተወከል በእግዚአብሔር ወግበር ሰናየ ወየ ሃድረከ ዲበ ምድር ወይ ረአየከ ዲበ ብዕላ። የቅዱስ ሉቃስ ወንጌል ምዕራፍ ስድስት ከቁጥር ሃያ ሰባት እስከ ሠላሳ ሰባት ያለው ኃይለ ቃል እንዲህ ይላል። ለምትሰሙኝ ለእናንተ ግን እንዲህ እላችኋለሁ ጠላቶቻችሁን ውደዱ፣ ለሚጠሏችሁም መልካም አድርጉ የሚረግሟችሁን መረጓቸው፣ ለሚበድሏችሁም ጸልዩላቸው። ጉንጭህን ለሚመታህም ሁለተኛይቱን ስጠው። መጎናጸፊያህን ለሚወስድም ቀሚስህን ደግሞ አትከልክለው። ለሚለምንህም ሁሉ ስጥ። ገንዘብህን የሚወስደውንም እንዲመልስ አትጠይቀው። ሰዎች ሊያደርጉላችሁ እንደምትወዱትም እንዲሁ እናንተ አድርጉላቸው። የሚወዷችሁን ብቻ ብትወዱማ እንግዲህ ዋጋችሁ ምንድን ነው? ይህንስ ኃጣንም ያደርጋሉ። የሚወዳቸውንም ይወዳሉ። በጎ ለሚያደርጉላቸው በጎ ብታደርጉ እንግዲህ ዋጋችሁ ምንድን ነው? እንዲህስ ኃጣንም ያደርጋሉ። እንዲከፍላችሁ ተስፋ ለምታደርጉት ብታበድሩ እንግዲህ ዋጋችሁ ምንድን ነው? ኀጥአንም ባበደሩት ልክ ይከፍሏቸው ዘንድ ለኀጥአን ያበድራሉና። አሁንም ጠላቶቻችሁን ውደዱ፣ መልካምም አደርጉላቸው፣ እንዲመልሱላችሁ ተስፋ ሳታደርጉ አበድሩ። ዋጋችሁም ብዙ ይሆናል፣ የልዑልም ልጆች ትሆናላችሁ። እርሱ ለበጎችና ለክፉዎች ቸር ነውና፣ ሰማያዊ አባታችሁ የሚራራ እንደሆነ እናንተም የምትራሩ ሁኑ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11። ከቁጥር 29 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ታሞ እኔ የማላዝንለት ማን ነው? በድሎስ እኔ የማልደነግጥለት ማን ነው? መመካት የሚገባ ከሆነስ እኔም በመከራዬ እመካለሁ። ለዘላለም ብሩክ አምላክ የሆነ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ሐሰት እንደማልናገር ያውቃል። በደማስቆ ከተማ ከንጉሥ አርስጣሴዎስ በታች የሆነ የአሕዛብ አለቃ ሊዘኝ ወዶ የደማስቆን ከተማ ያስጠብቅ ነበር። በቅርጫትም አድርገው በመስኮት በኩል በአጥሩ ላይ አወረዱኝ። ከእጁም አመለጡ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ አምስት ከቁጥር ዘጠኝ እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እርሱንም በእምነት ጸንታችሁ ተቃወሙት። እንዲህም ያለ መከራ በዓለም ባሉ ወንድሞቻችሁ ሁሉ እንደሚፈጸም እወቁ። ፍቅርንም አጽንታችሁ ያዟት። በኢየሱስ ክርስቶስ ወደ ዘለ ዓለም ክብሩ ከብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ ልባሞችም ያደርጋችኋል። ለእርሱ ክብርና ኃይል እስከ ዘለ ዓለም ይሁን አሚን።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 ሳውል ግን በእርሱ ላይ ሊያደርጉት የሚሹትን አወቀባቸው። ሊገድሉትም በቀንና በሌሊት የከተማውን በር ይጠብቁ ነበር። ደቀ መዛሙርትም በሌሊት ወሰዱት፣ በቅርጫትም አድርገው በቅጽሩ ድምድማት ላይ አወረዱት። ሳውልም ወደ ኢየሩሳሌም በደረሰ ጊዜ ሊያገኛቸው ደቀ መዛሙርትን ፈለጋቸው። ሁሉም ፈሩት የጌታችን ደቀ መዝሙር እንደሆነ አላመኑትም ነበርና። በርናባስም አገኝቶ ወደ ሐዋርያት ወሰደው። ጌታችንም በመንገድ እንደተገለጠለትና እንዳነጋገረው በደማስቆም በኢየሱስ ስም እንዳስተማረ ነገራቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ! መዝሙር 43 ከቁጥር 22 እስከ 23። እስመ በእንቲአከ ይቀትሉነ ኩሎ አሚረ ወኮነ ከመአባግ ዘይጠብሁ ንቃህ እግዚኦ ለምንት ትነውን! የቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 22